ሀዋሪው ፋሚሊ ቱዴ ባግ ኢዝ ቦጋለች እንግዲህ፣ ወደ ማርኬት ሄደናል ማለት ነው፣ ወደ ገበያ ገብተናል ገብተናል ገብተናል። ሰላማችሁ የክርስቶስ ብዝትና ትርፍ ይበል። እኔም ጋር እግዚአብሔር ይመስገን ሰላም። ኖ ገበያ ሄጄ ማለት ነው፣ እስኪ ሱፐርማርኬት ገብቼ ለቤተሰቦች ለምንን ሼር አላደርግም ብዬ ድምፅ እየቀደው ነበረ፣ ቪዲዮን እየቀረጽኩት ማለት ነው። ነገር ግን ሙዚቃም የሰው ድምፅም ስላለ ስለረበሸ ነው። ሌላ ድምፅ እየቀደው ያለ እዚህ ጋ ተመልከቱ። እኔ ሊገዛ የፈለኩት የሄድኩትም ማለት ይህንን ያህል እገዛለሁ ብዬ አስቤ አይደለም፣ ግን ዝም ብዬ ለማየት አሁን፣ ምሳሌ የሆነ እቃ ለመግዛት ስትፈልጉ ለመግዛት ስትፈልጉ ማለት ነው ላታገኙት ይችላላችሁ። የሆና ጊዜ ላይ እናንተ ገዝታችሁ የምታስቀምጡ ሊትሄዱ ስትሉ ይጠቅማችኋል። የሚጠቅሙ ነገሮችን ግዝት ግዝት አድርጋችሁ መቶ ብር ምጅ ላይ ካለው ሁለት መቶ ብሩን ካለ መቶ ብር አስቀምጣችሁ መቶ ብር ቢታጠፉ ችግር የለኝ ብዬ ነው በበኩል የሚያስበው ማለት ነው። ማለት ሚያዋጣውን ለእኔ ይጠቅማል የምትሉ የሚጠቅመው ነገር ማለት ነው የሚጠቅመው ነገር ቢታስቀምጠው። አይ አገር ቤት እጅ ይገዛሉ ለምን ከዚህ ይሸከማሉ ምትሉም ከሆነ ደግሞ አምሳ ብሩንም መቶ ዶላር ዶላር የሚታገኘው ከሆነ ድራ የሚታገኘው ከሆነ ማስቀመጥ ትችላላችሁ ማለት ነው። እኔ እቃማ ግዛት በጣም ነው የሚወዱ። ለምን እንደሆነ አላውቅም፣ ግን እንደ እኔ ሆኑ ሆኑ ለማለት ሳይሆን ከዚህ እቃ ማሸከም ካርጎ ማወጣት ብዙ ብዙ ነገር አለ ማለት ነው። ከዚህ ሁሉ ማለት እኔ ከዚህ በፊት ሲለገዘብ ምንም አድርግ አልችልም ከዚህ በፊት በቃ እቃ ሲያይ የሆነ ነገር ሲያይ በቃ ግዢ ግዢ ነው የሚለው፣ ግዢ ግዢ ነው የሚለው። ስለዚህ እንደኔ ባትሆኑ አሪፍ ነው ብዬ አስባለሁ ማለት ነው። ለምንድን ነው አሁን ብሩ ቢትጠረቀሙ? ኢትዮጵያ ላይ ሁሉ ነገር አለ ማለት ነው። ገዝታችሁ ብር ካላስቀመጣችሁ ነው ካላስቀመጣችሁ አይቀመጥ የሚትሉን ከሆነ እቃ ቢትገዙ ወርቅ ቢትገዙ ወደፊት መሸጣት የምትችሉ ከዚህ። ደግሞ ከልብሱ ይልቅ እቃ ቆንጆ እቃ አለ ዱባይ ላይ ማለት ነው። የፈለጋችሁ ሱፐርማርኬት ገብታችሁ አንድ ሱፐርማርኬት ስትገቡ የፈለጋችሁን ታገኛላችሁ ማለት ነው። እና የማይበላሽ የማይሰበር፣ ቀስ ብላችሁ በተረጋጋ መንፈስ ለማ አሁን ምናልባት ልትሄዱ ስትሉ ሳይሆን ቀድማችሁ ትንሽ ትንሽ ነገር ገዝታችሁ ቢታስቀምጡ ይጠቅማቸዋል። ስትሄዱ ስትሉ ብር ከእጃቸው አይጠፋም። ይሄ እመክራቸዋለሁ ማለት ነው። ለእኔ እየታየኝ ነው ማለት ነው። ከኔም በላይ የሚታስቡ ከኔም በላይ የሚታውቁ ልጆች ትኖራላችሁ፣ ግን ለእኔ እየታየኝ ነው ለእናንተ እነን የሚያካፍለው ማለት ነው። በተረፈ በተረፈኝ ዛሬ ትንሽ ወኩም ለማደረግ ነው የወጣሁት። ገዛለሁ ብያ አስቤ ሳይሆን ወክ በወጣው ሰዓት እስቲ ምን ሊገዛ ብዬ እዚህ ፌርሙዝን ያው የኪቲን ነገሮችን እኔ ስትል ብዬ ገባኝላችኋለሁ። እዚህ ጋር ተመልከቱ። እዚህ ጋር በጣም አሪፍ ብረት ድስቶች ነው። ብረት ድስቶ በጣም አሪፍ ናቸው ማለት ነው። ቅድም እያዝ እየነካው የነበረው ማለት ነው። በጣም ወፍራ ብረት ድስት ነው። የጣሊያን ነው መሰለኝ። በስጭ እና ብሩ ራሱ በጣም ይህንን ያህል እየገነና አይደለም ማለት ነው። በነገራችን ላይ እኔ ባለበት ሌላ ቦታ ላይ ደግሞ የአስሩም የሃያው ምናምን የሚታገኙ ሊትሆን ትችላላችሁ። እኔ ጋ ግን በጣም ውድ ነው። እኔ ያለበት ሰፈር በጣም ውድ ነው ማለት ነው። ያውም ሆነ አንድ ፌርሙዝ ገዝቼ መጣውኝ ይላችኋሉ። ያው ምሳሌ አሁን ሶስት ፌርሙዝ፣ ሁለት ፌርሙዝ፣ አራት ፌርሙዝ ለመውሰድ ከፈለጋችሁት ምን ማድረግ አለባችሁ? መጀመሪያ ማለት አራቱን በአንዴ ገዛሉ ለማለት ሳይሆን አንዱን ገዝታችሁ ማስቀመጠ አንዱንም አንዱ ገዝታችሁ ቢታስቀመጠ አንዱ ደግሞ ሁለቱ ደግሞ በአንዴ ቢትገዙ ይሄንን ያህል እንትን አይልም ማለት ነው። እንዲህ ቢታደርጉ አሪፍ ነው ብዬ አስባለሁ እኔ በበኩሌ እንዴ ነው የሚጠቀመው ማለት ነው። በአንድ ሁሉ ነገር እንትና አደርጋለሁ ማለት ከባድ ነው። እኔ ሊሄድ ሲል ያለችትን ብርን በእጄ ላይ እንትና አድርጌ ነው መሄድ የሚፈልገው ማለት ነው። የዛን ሰዓት ወጥቼ በእጄ ላይ ያለው ብር ማጥፋት አልፈልግም ማለት ነው። ይህ ነው ኢትዮቼ፣ በሲስቴሙ ብንጠቀም አሪፍ ነው በበኩሌ ይህን ነው የሚክሩ ማለት ነው። የዛሬ ደግሞ ሚክር ነው ወይስ ምን ነው እንግዲህ እዚህ ጋ ፌርሙዙ ቦታ ላይ ደርሰናል። የፌርሙዝ እዚህ ጋ አያችሁ አንድ ሌትር ነው ማለት ነው። እዚህ ጋ አንድ ሌትር አንድ ሌትር ነጥብ ስድስትም አለ ብቻ ዋጋችሁ ከፍ ፌርሙዛችሁ ከፍ እንዳለ ዋጋችሁ ከፍ ያለ ነው። አሁን ምሳሌ ከሀያ መጨረሻ ዋጋው ሀያ አምስት ብር ከሀያ አምስት ብር እስከ ስንት ብር ከ 25 ድራም እስከ 195 ድራም ድረስ ከዛ የበለጠ የለም ማለት ነው። 200 ም የለም ከ200 90 ማለት 195 ብር በታች ነው ፌርሞዙ ማለት ነው ያለው። ግን ይሄን እኔ አላውቅም። ምናልባት እኔ ባለበት ሰፈር እናንተ ጋም ደግሞ ከዛም በላይ ርካሽ ሊሆን ይችላል ማለት ነው። እዚህ ጋር ተመልከቱ። እዚህ ጋር 43 ብር ብቻ እኔ እያወረው ነበረ ለእናንተ እያሳየው። እዛ ማለት እኔ እያየው ለእናንተ እያወረው ነበረ። ያው አሁን ደግሞ ማየት አልቻልኩኝም ማለት ነው እኔ ራሴ ማለት ነው። ግን እዛ ጋር እንዳየው አርባ ሶስት ብር እንዲሁም ደግሞ ስልሳ ሰባት ብር እንዲሁም ደግሞ ዘጠና መቶ ዘጠና አምስት ብር እንዲሁም ደግሞ ሀያ አምስት ድራም ያለ ሀያ አምስት ድራም ማለት ድራም በድራም ማለት ነው። እንዲህ ነው ያለው ማለት ነው። እና ይህ ይመስላል። ግን እኔ የገዛሁት አነስ እያለ ነው ማለት ነው። ሰላሳ አምስት ብር የሰላሳ አምስት ብር ነው የገዛሁት ማለት ነው። ይህ ይመስላል ውዶችዬ። በተረፈ ደግሞ ማለት ነው ሀሳብ አስተያየትን ስለሚሰጡ መልካም ኮሜንት ስለሚሰጡ መልካም አስተያየት በጣም ነው የሚያመሰግናችሁ፣ በጣም ነው የሚያከብራችሁ ቤተሰብ ስለሚታደርጉ፣ ቤቴን መታችሁ፣ ደግሞ ጎረቤላችሁ ስለሚትኮምቱ፣ ስለ ሁሉ ነገር ቴንኪ ዩ ብያችኋለሁ። እግዚአብሔር ያክብራችሁ። ወደፊት ደግሞ ትልቅ የሆነ እግዚአብሔር እሱ ይርደን። በሰላም ከስግደት አገር እግዚአብሔር አምላክ ወደ ሀገራችን ይመልሰን። ትልቅ ነገር እንሰራዋለን፣ አብረን እንጓዛለን፣ እጅ ለእጅ ተይዘን መልካም መልካም ነገርን እንሰራዋለን ብዬ ተስፋ አደርገዋለሁ። እግዚአብሔር ያለ ነው የሚሆነው ማለት ነው። ሰው ያለው ሳይሆን እግዚአብሔር ያለው ይሆን፣ እሱ ያለው ሲሆን ለእኛ መልካም ነው ማለት ነው። መልካም ነው የዛሬን እንመለከትም፣ ነገ ያለው እሱ ያቀደው ለእኛ የተሻለው ስላለ በሱ ላይ ተደግፈን እሱን አምነን መጓዝ ነው ማለት ነው። እና እኔ ደግሞ የወደድኩት ያሁን ምሳሌ፣ ቆይ እሱ አይደለም። እሱ ዝም ብዬ የትኛው ልውሰድ ግን ሁለት ሰው ቢሆን ነው ጥሩ ማለት ነው። ገበያ ስንወጣ ብቻሽን ስትሆኑ የትኛው ልግይዝ ይሄ ያምራል ወይ አምርም ብላችሁ በቃ በአንዱ ላይ እንትን አታደርጉም ማለት ነው። ያንንም እያያችሁ፣ ያንንም እያስባችሁ ያንን እኔ በቃ እንዲህ ነኝ እንዲህ ነኝ ማለት ነው። አንዴ ይሄ ያምራል ብዬ አልገዛም ማለት ነው። ያንን አያለው ያምራል ወይ እላለሁ፣ አያለሁ ሌላውም አወጣለሁ። እንዲ አሁን እዚህ ቦታ ራሱ በጣም ነው የቆየውት ማለት ነው። በጣም እየቆየ ከዛ ዲስካውንት የወጣው 15 ብሩም አለ ማለት ነው። ዲስካውንት የወጣ ነው ወደዚህ እጂ ነባራ ከዛ አለፍኩኝ ወይስ እያወራሁኝ አላውቅም ብቻ እና 1 15 ብሩም አለ ማለት ነው። ግን ይሄ ማለት ይህንን ያህል አይመስለኝም ማለት ነው። በ15 ብር ብሩን ብቻ መመለከት የለንም ማለት ነው። አሁን ምሳሌ እቃ። እቃ ማለት ነው ውድ ከሆነ ያ እቃ ቆንጆ እቃ ነው ማለት። የሆነ ውድ እቃ አንዳንድ ውድ እቃ ገዝታችን ደግሞ የሚበላሸዋል ማለት ነው። አንዳንዱ ደግሞ ረካሽ ማለት በጣም በረካሽ ረካሽ ሴት ገዙ ማለት ነው። ሂሳቡ ሲታዩ በጣም ረካሽ ነው። እቃው ሲታዩም ይህንን ያህል አይደለም ግን ጠንካራ የሆነ እድሜ ያለው ሚሆን አለ ማለት ነው። እና አያችሁ፣ እዚህ ጋር ፌርሙዙ ቦታ አንድ ፌርሙዝ ለመግዛት ይህንን ያህል ጊዜ እንዴት ነው እየፈጃው በጣም ማለት ነው። ገና በኋላ ነው የቀረጽኩት ማለት ነው። በኋላ ለምን አልቀርጽም አሁን ሰውም የለም እዚህ ጋር ሰውም ስለሌለ ለምን ይሄንን ቤተሰቦች እኔም በዛ ለምን እንትን አይልም ብዬ ቀረስኩኝ ይላችኋለሁ። እና አሁን እኔ የሚወስተው አንድ አለች እች እች መሀል ላይ ያለችዋል እሷን ነው የወሰድኩት ማለት ነው። መጀመሪያ ነጭና ያችን ነጭ ጠገብ ያለችዋት ኳላ ያለችዋትን እሷን ነበር የፈለኩት። ነጩን ተውኩትና አንዱን ወሰድኩኝ ይላችኋለሁ። መጨረሻ ላይ ግን ሊታይ ይችላል አላውቅም። ያውን እያወራው ነበረ። እየቀረጽኩኝ የነበረ ማለት ነው ድምፅ እንትና የሙዚቃ ድምፅ ስለገባ ነው ሌላ ድምፅ እየቀደው ያለው እና በተረፈ ይመስላል ቤተሰቦቼ እንግዲህ እናንተም ተጠቀሙ ማለት ነው። ማለት በተለይ ከልብሱ ይልቅ ክሌኖ ለጎደኝ ለቤተሰብ ለአይኒቴ ለእናቴ ከማለቱ ይልቅ ለእናት እናት ካላችሁ ለእናት ለእናንተ የሚታደርጉ ነገር እኔ ለእናት እኔ የሚያደርገውን ነገር ነው። ለእኔ የሚሆን ለእኔ የሚገዛ ነገር ለእናት ይገዛለሁ። ከኔም በላይ ለእሷ አስባለሁ። ግን ሌሎቹ ስጦታ የሚሰጠበት ምልክም ይሰጣል ማለት ነው እንጂ ለእሷ ብዬ እኔ ተሸክሜ ለእሱ ብዬ እኔ ተሸክሜ አልሄድም ማለት ነው። ካለው አካፍለዋለሁ እና ይሄ እንደላችኋለሁ። በጥበብ ተመላለሱ። በሌላ ቪዲዮ እስከ ስንገናኝ እግዚአብሔር አምላክ በይ ያለባችሁ ይጠብቃችሁ ይጠብቀን። የዛሬ ቪዲዮ ይሄ ይመስላለህ። ውዶችዬ ይሄ የገዛሁት ይች ናት ማለት ነው። ይች ናት የገዛሁት እዚች ጋር ያለችኋትን ማለት ነው ያው እሱናት የገዛሁት ማለት ነው ውዶችዬ፣ ይሄ ይመስላል ማለት ነው የዛሬ ቪዲዮ። አሁን ደግሞ ጨርሼዋለሁ ማለት ነው። ብቻዬን ብቻዬን እንትና እያደረኩኝ ማለት ነው። አየት የትኛ ልግዛ የትኛ ልግዛ እያልኩኝ ያልኩኝ ይሄንን ማለት ነው። አየች ሁለቱ እሱን ገዛውላችኋለሁ። በቃ ይሄ ይመስላል ማለት ነው ውዶችዬ። በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ ባለባችሁ ይጠብቃችሁ። ቻው ቻው። እወዳችኋለሁ።